ወደ ክለብ ዜናዎቻችን ስንሻገር አርሰናል የኢታን ንዋኔሪን ውል ለማራዘም ተዘጋጅቷል። ለአምስት ዓመት ይህንን ተጫዋች ለማስፈረም ስለ መዘጋጀቱ ተዘግቧል። እንደ ሜል ዘገባ ከሆነ አርሰናል አዲስ ውልን ለማስፈረም የተዘጋጀው ትናንትና አስራ ስምንተኛ ዓመቱን የያዘውን ተጫዋች ረጅም ጊዜ በቡድኑ እንዲቆይ ከማሰብ ነው። አዲሱ ውል እስከ ሀያ ሰላሳ እንደሚያቆየው ይገመታል። እስከ ሀያ ሀያ ሰባት የሚያቆይ ውል አለው። ነገር ግን ከዛ ሶስት ዓመትም ከፍ ባለ መልኩ እንዲቆይ ሀሳብ አላቸው። እንግሊዛዊ ተጫዋች በሀያ ሀያ ሁለት መስከረም የፕሪሚየር ሊግ ጨዋታውን ሲያደርግ በእድሜ ትንሹ ተጫዋች በመሆን ተመዝግቧል። ያኔ እንግዲህ አስራ አምስት አመት ከመቶ ሰማኒያ አንደኛ ቀኑ ላይ ነበር። አሁን በዘንድሮ የውድድር አመት አርሰናልን በጥሩ ሁኔታ እያገለገሉ ከሚገኙ ተጫዋቾች መካከል አንደኛው ኢታ ኗኔሪ ነው። እናም ይህንን ተጫዋች ለረጅም ጊዜ በመረት ስለማቆየት አርሰናል ስለመዘጋጀቱ እየተገለጸ ይገኛል። ሌላው ሊቨርፑል የተመለከተ ዜና አለ። ሁለቱ ተጫዋቾች በአንፊልድ እንዲቆዩ ጥሩ ጅምሮች ወይም ተስፋ ሰጪ ነገሮች እንዳሉ እየተዘገበ ይገኛል። ሊቨርፑል ሶስት ወሳኝ ተጫዋቾቹ ውላቸው ክረምት ላይ ይጠናቀቃል። ቨርጅል ቫን ዳይክ፣ መሐመድ ሳላህና አርሎንድ ከውል መጠናቀቅ ጋር በተገናኘ ረዘም ላለ ጊዜ የቆይታቸው ጉዳይ መነጋገሪያ ሆኖ ቆይቷል። በተለይ ትሬንት አሌክሳንደር አርሎንድ በጥር የዝውውር መስኮትም ወደ ሪያል ማድሪድ ሊያቀና ስለመቃረቡ ሲዘ ገብ ነበረ። በኋላ ላይ ይሄ ሳይሆን ቀርቶ ግን አርሎንድ በሊቨርፑል ቀጥሏል። ሊቨርፑል በነጻ ሊያጣው ነው ወይ የሚሉ ስጋቶችም በስፋት እንዲነገሩ ግድ ሆኗል። ነገር ግን እስካሁን ባለው ሁኔታ ይሄ ነው የሚባል ነገር የለም። ነገር ግን ሊቨርፑል ተጫዋቾች የውል ማራዘም ጋር በተገናኘ በተለይ ሁለቱ ተጫዋቾች ቨርጅል ቫንዳይክ እና መሐመድ ሳላ ቀናኢ ምላሽ እንዳላቸው ፍንጭ አግኝቻለሁ ስለማለቱ እየተዘገበ ይገኛል። መሐመድ ሳላ በሳውዲ አረቢያ ክለቦች በስፋት ይፈልጋል። ቫንዳይክ ደግሞ የፈረንሳዩ ክለብ ፒዥ በጥብቅ ይፈልገዋል። እንደውም ባለፉት ሳምንታት ሲወጡ ከነበሩ ዘገባዎች መካከል አንደኛው የፒዥ አራፊ ነስር አልኸለፊ ከቫንዳይክ ጋር ተገናኝተው እንደተወያዩ ጥሩ ነገሮችን ወይም ተስፋ ሰጪ የሚሆኑ ንግግሮችን እንዳረጉ ጭምር ሲገለጽ ነበረ። በሌላ በኩል ግን ሊቨርፑል ከሁለቱ ተጫዋቾች ጋር ከስምምነት የሚደርስበት እድል እንዳለ እየተዘገበ ይገኛል። የፒዥው የሚዲያ ኃላፊ ፓስካል ፌሪ ይባላሉ ና እኚህ ሰው ኃላፊያቸው ወይም የክለቡ ፕሬዚዳንት ከቨርጅል ቫንዳይ ጋር ምንም አይነት ውይይት እንዳላደረጉ ገልጸዋል። በሌላ በኩል ግን ሙሉ በሙሉ ደግሞ ጉዳዩን ማስተባበል አልፈለጉም ተብለዋል። ስለዚህ በዚህ መሀል ላይ ቨርጅል ቫንዳይክ ከፔ ጋር ያለው ንግግር ወደ ጥሩ ደረጃ ሲደርስ ሊቨርፑል በድጋሚ ከተጫዋቹ ጋር መወያየትን መርጦ እንዳሳመነው የሚገልጹ ዘገባዎች መውጣት ጀምረዋል። እናም በቀጣይ ሁለቱ ተጫዋቾች ከስምምነት ላይ የሚደርሱበት አግባብ እንዳለ እየተዘገበ ይገኛል። የአርሎንድ ጉዳይ ላይ ግን ሊቨርፑል አስተያየት ከመስጠት ተቆጥቧል። ይሄ ማለት ደግሞ ያው ተጫዋቹ በአንፊልድ የሚኖረው ቆይታ ጥያቄ ምልክት ውስጥ የሚገባ ስለመሆኑ የበለጠ አመላካች ነው የሚሉ ሀሳቦች እንዲሰጡ አድርጓል። ከ ሊቨርፑል ወደ ማንቸስተር ዩናይትድ ነው የምንሻገረው። ማንቸስተር ዩናይትድ በክረምት የዝውውር መስኮት ላይ በዛ ያሉ ተጫዋቾችን ሊያዘዋውር እንደሚችል ሀሳቦች እየተሰጡ ይገኛሉ። እስካሁን ክለቡ በዚህ ጉዳይ ላይ ምንም አይነት አስተያየትን መስጠት አልመረጠም። ነገር ግን አሰልጣኝ ሩበን አሞሪም ከወዲሁ ክለቡን የሚለቁና እንዲሁም ክለቡን እንዲቀላቀሉላቸው የሚፈልጉ ተጫዋቾችን ስም ዝርዝር አስገብተዋል የሚሉ ሀሳቦች በስፋት መነገር ጀምረዋል። ከነዚህ ተጫዋቾች መካከል አንደኛው ዩቬንቱሱ የአስራ ዘጠኝ አመቱ ተጫዋች ይልዲዝ እንደሆነ እየተገለጸ ይገኛል። በእርግጥ በቲያጎ ሞታ ቡድን ውስጥ በጣም ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ይሄ ተጫዋች ነው። ማንቸስተር ይህንን ተጫዋች ወደ ክለቡ ለማምጣት እቅድ እንዳለው እየተዘገበ ይገኛል። ምን ያህል ይሄ ተግባራዊ ይሆናል የሚለው ግን የአሰልጣኝ ሩበን አሞሪም ስጋትም ጭምር እንደሆነ ጭምር እየተዘገበ ይገኛል። ከማንቸስተር ዩናይትድ ጋር የተገናኘ ሌላ ዜናን ስናነሳ ግን የቀድሞ ተጫዋቾች በአዲሱ ስታዲየም መገንባት ዙሪያ አስተያየታቸውን አጋርተዋል። የቀድሞቹ ዝነኞች ተጫዋቾች ሪያን ጊክስ እና ኒኪ በት ክለቡ የነበረውን ከማደስ ይልቅ ለምን አዲስ ስታዲየም መገንባት እንዳሰበ አልገባንም ብለዋል። መቶ ሺህ ተመልካች እንዲይዝ የታቀደው አዲሱ ስታዲየም ኒው ትራፎርድ ዲዛይኑ በቅርቡ ይፋ ተደርጓል። ይሄ ይፋ መደረጉን ተከትሎ እንግዲህ የቀድሞ ሁለቱ የክለቡ ተጫዋቾች ለምን ክለቡ ተጨማሪ ወጪዎችን ማውጣት ላይና ከሜዳ ላይ ጉዳይ ይልቅ እንዲህ አይነት ነገሮች ላይ ለምን ማተኮር እንደፈለገ አልገባንም ሲሉ ተናግረዋል። ሁለት ቢሊዮን ፓውንድ ያሰጣል ተብሎ ተገምቷል። የአዲሱ ስቴዲየም የመጀመሪያ ዙር ግንባታ እናም ሪያን ጊግስ እንደማስበው እያንዳንዱ ሰው እዚህ መቆየት ይፈልጋል ይላል። ኦልትራፎርድ ጋር በርካቶች የራሳቸው ትዝታ አላቸው። ደጋፊዎች በቅርብ ርቀት የሚፈልጉትም ስቴዲየም ጭምር ነው። እናም አዲስ ስቴዲየም ሲገነባ እንዲህ ያለውን ከደጋፊዎች ጋር ያለ ትስስርን ወይም የኔነትን የሚያጠፋ ስሜት እንዳለውም መረዳት ያስፈልጋል ይላል። በሌላ በኩል ቡድኑ አሁን ላይ ውጤታማ ይቅርታ ውጤታማ አይደለም። ስለዚህ ቅድሚያ ሊሰጠው የሚገባው የስቴዲየም ቅያሪ ሳይሆን ይሄንን የቡድኑን ውጤት መመለስ ላይ ትኩረት ማድረግ ያስፈልጋል ብሎ ያምናል ሪያን ጊክስ። እናም እንደ ምሳሌነት ሪያል ማድሪድ እና ባርሴሎናን ያነሳል። ሁለቱ ክለቦች እዛው ላይ ማደስን የሚመርጡ እንጂ ሌላ አዲስ ስቴዲየምን መገንባት የሚፈልጉ ወይም ደግሞ የሚያስቡ አይደለም ይላል ሪያን ጊክስ። በአስተያየቱ ዘመናዊ ነገሮችን የምጠላ አይደለሁም፣ ወይም አዳዲስ ነገሮችን የምጠላ ሰው አይደለሁም። ለቴክኖሎጂውም ለሌሎች አዳዲስ ነገሮችም ቅርብ መሆን እንዳለበት ይሰማኛል። ነገር ግን ከቴክኖሎጂው ባሻገር ደግሞ ትስስሮችን እንደው ሌሎች አካላት ወይም ሌሎች ሰዎች እንዴት ባለ ሁኔታ ኦልትራፎርድን ሊያስታውሱት ይገባል የሚለውን በስፋት መመልከትና ማየት ያስፈልጋል የሚል ሀሳቡን ሰጥቷል። ኒኪበት በበኩሉ ከሪያንጊክስ ጋር የሚያስማማው ሀሳብ አጋርቷል። ከዛ ውጪ ግን የኒኪበትን ለየት የሚያደርገው መቀየሩ ሳይሆን ለክለቡ ወይም ደግሞ ለውጤቱ ቅድሚያ መሰጠት አለበት የሚል ሀሳብ አለው። ሪያንጊክስ ጋር ያለው ሀሳብ ያለውን ስቴዲየም ከተመልካቹ ጋር ከደጋፊው ጋር ማስተሳሰር የበለጠ እዛው እንዲቆይ ማድረግ የተሻለ ነው ይላል። በሁለተኝነት ደግሞ የቡድኑ ውጤት ላይ ማተኮር ነው ይላል። የኒኪ ቤት ግን መቀየሩ ወይም አዲሱ ስቴዲየም መገንባቱ በራሱ ችግር አይደለም። ነገር ግን ውጤትን መሰረት ባረገ መልኩ ቡድኑ እንዴት መሻሻል አለበት፣ አዲስ እቅድ፣ አዲስ አሰራር ያስፈልገዋል ሲል ይናገራል። ስጋቱንም ገልጿል። የሰር ጂም ራትክሊፍ ወደዚህ ክለብ መምጣት ግን ከንግድ ጋር በተገናኘ ኪሳራ ውስጥ እንዳይገባም ስጋት እንዳለው ኒኪበት ይናገራል። ከትርፍ አንጻር አትራፊ የሆኑ አሰራሮች ወይም ጥሩ ነገሮች ሊኖሩ እንደሚችሉ አምናለሁኝ። በሌላ በኩል ግን ሰር ጂም ራትክሊፍ ሌሎች ድርጅቶቻቸው ያጡትን ትርፍ በዚህ ክለብ ለማካካስ እያሰቡ ከሆነ የበለጠ አደጋ ይሆናል ብዬ አምናለሁኝ ሲል ሀሳቡን አጋርቷል። እንደሱ ገለጻ ከሆነ ደግሞ ቀጣዩ ጊዜ ለማንቸስተር ዩናይትድ የበለጠ አስጊ ነው ይላል። ከ2005 ጀምሮ የክለቡን ባለቤትነት የገዙት የአሜሪካውያኑ ባለሀብት ግሌዘር ከፍተኛ ተቃውሞ ይቀርብባቸዋል። ይሄ ተቃውሞ ደግሞ አንደኛው መነሻ ደጋፊዎች ባለሀብቶቹ ከራሳቸው ገንዘብ ወይም ከራሳቸው እንቅስቃሴ ባሻገር ለክለቡ ተገቢውን የሆነ ትኩረት አይሰጡም ከሚል ነው እናም ይሄው ነገር ሰር ጂም ራትክሊፍ ላይም እንዳይደገም ስጋት አለኝ ይላል ኒኪበት በአስተያየቱ በሱ እሳቤ ወይም በሱ ገለጻ ማንቸስተር ዩናይትድ እንዲህ ያሉ ጊዜያት ላይ በስክነትና በተረጋጋ መልኩ እንዲያልፍ እመኝ አለሁኝ ነገር ግን ከህልውና ጋር በተገናኘ ወይም ቀጣዩ ጊዜ በጣም አስፈሪ ሊሆን እንደሚችል ግን ይሰማኛል የሚል ስሜቱን አጋርቷል። ሰርጂም ራትክሊፍ ከዚህ ጋር በተገናኘ የሰጡት አስተያየት ግን የተለየ ነው። በተለይ አዲሱን ስቴዲየም ለምን መገንባት እንዳስፈለጋቸው በሰጡት ማብራሪያ ላይ ከቱሪዝም አንጻርም ከመጎብኘትም፣ ሌሎች ገቢዎችን ከማምጣትም አንጻር ታሳቢ ያደረገ መሆኑን እየተናገሩ ይገኛሉ ሰርጂም ራትክሊፍ። በሌላ በኩል ግን የቀድሞ ተጫዋቾች ይህን ጉዳይ ማውገዝ ጀምረዋል። በእርግጥ የማንቸስተር ዩናይትድ የቀድሞ ተጫዋቾች በክለቡ ላይ ቶሎ ቶሎ ሀሳቦችን ይሰጣሉ። ነገር ግን ሪያንጊክስና ኒኪበት በጣም ከረጅም ጊዜ ምናልባትም ከቡድኑ ውጤት ጋር በተገናኘ በፍጥነት ሀሳብን የሚሰጡ ተጫዋቾች አይደሉም። በተደጋጋሚ ትንተናውም ላይ ወይም ፕሮግራም አቅረቡም ላይ ያሉት እንደነ ጋሪ ኔቭል እና ሮይ ኪን አይነት ሰዎች ካልሆኑ በስተቀር በተደጋጋሚ ይሄንን ሀሳብ ሲሰጡ አይሰማም። ከቀድሞ ክለባቸው ጋር በተገናኘ ሀሳቦችን የሚያጋሩ ሰዎች አይደሉም። ነገር ግን አሁን ላይ ሪያን ጊክስ ይሄንን ሀሳብ ለመስጠት ብቅ ብሏል። ምናልባት እንግዲህ በቀጣይ ክለቡ ምን ይላል፣ ሌሎች ሰዎች ምን ይላሉ የሚለውን ደግሞ የምንመለከተው ነው የሚሆነው ከክለብ ዜና ጋር በተገናኘ የምናነሳው ሌላው ጉዳይ የወልብሱን ወሳኝ የፊት መስመር ተሰላፊ ይመለከታል። ማቴዎስ ኩኛ ተጨማሪ ጨዋታ እንደተቀጣ ትላንትና ይፋ ተደርጓል። በአምስተኛው ዙር የኤፍ ኤ ዋንጫ ወልብስ ከበርንማውዝ ጋር ጨዋታ ነበረው። እናም በዛ ጨዋታ ላይ የበርንማውዙን ተከላካይ ሚሎስ ኪርኪዝን መቷል። መምታት ብቻም አይደለም፣ የተለያዩ ድርጊቶችንም ሲያደርግ ነበረ። በጭንቅላትም ሲገጨው ነበረ። በዛ ምክንያት እንግዲህ ቀይ ካርድ ተመልክቷል። የ25 ዓመቱ ተጫዋች ለዛ ድርጊቱ ሶስት ጨዋታን ተቀጥቶ ነበረ። በዚህ የውድድር ዓመት ማቴዎስ ኩኛ ከቅጣት ጋር መራራቅ አልቻለም። ታኅሳስ ወር ላይም ከኢፕስዊች ታውን ጋር በነበረ መርሃ ግብር ላይ ከአንድ የቡድኑ አባል ጋር ከጥበቃ አባል ጋር ከሜዳ ውጭም ጭምር ሲጋጭ ነበረ። ያኔም የግለሰቡን መነጽር ሰብሮበታል። እናም ሶስት ሁለት ጨዋታዎችን ተቀጥቷል። አሁን ሶስት ጨዋታ ተቀጥቶ ነበረ። ተጨማሪ አንድ ጨዋታና የገንዘብ ቅጣት እንደተጣለበት ነው መረጃ እየወጣ የሚገኘው። ማቴዎስ ኩኛ ለወልቭስ በዚህ የውድድር አመት አስራ አምስት ጎሎችን አስቆጥሯል። ወሳኝ የሚባል ተጫዋች ነው። ነገር ግን በቅጣት ምክንያት በሚገባ መልኩ ክለቡን በወሳኝ ሰዓት ለማገልገል አልቻለም። ምክንያቱም ቀጣይ ጨዋታዎች ላይ እሱን ግልጋሎት ክለቡ ወልቭስ አያገኝም። በፕሪምየር ሊጉ ደግሞ ወልቭስም የራሱ የሆነ ፈተና ውስጥ ይገኛል እና ያንን ታሳቢ ባረገ መልኩ ተጫዋቹ ካለው ሚና አንጻር ወልቭስ በቀጣዩ የሚያደርጋቸው ጨዋታዎች ላይ ተጽዕኖ እንደሚያሳድርበት ይታመናል። ወልቭስ አስራ ሰባተኛ ደረጃ ላይ ተቀምጧል። በደረጃ ሰንጠረዡ በፕሪምየር ሊጉ ሀያ ዘጠኝ ጨዋታዎችን አከናውነው የያዘው ነጥብ ግን ሀያ ስድስት ብቻ ነው። እናም ወራጅ ቀጠና ላይ ከሚገኙት ማለትም አስራ ስምንት አስራ ዘጠኝና ሀያኛ ደረጃ ላይ ከሚገኙት ክለቦች በመቀጠል እንደ ስጋት ከቀሪ ጨዋታዎች አንጻር ስጋትም አለበት። በእንግሊዝ ፕሪምየር ሊግ በቀጣይ ዘጠኝ ጨዋታዎች ይቀራሉ። ከኢፒስዊሽ ታውን ጋር ያለው ልዩነት ደግሞ ዘጠኝ ነጥብ ነው። ምናልባት በቀጣይ የሚኖሩ ጨዋታዎች ላይ የሱን ግልጋሎት ሳያገኝ ቀርቶ ክለቡ ውጤት የሚያጣ ከሆነ አንድም ለሱም ጥሩ አይደለም የሚሉ ሀሳቦች በስፋት በማህበራዊ ድረገጽ ላይ እየተሰጡ ይገኛሉ። አስራ ሰባተኛ ደረጃ ላይ የተቀመጠው ዋልቨስ ከኢፒስዊሽ ታውን ጋር ያለው የነጥብ ልዩነት ዘጠኝ ነው። ኢፕስ ኢፕስዊሽ ታውን አስራ ሰባት ነጥቦች አሉት። በእርግጥ በቀሪ ጨዋታዎችም በጎልም ያላቸው ልዩነት ሰፊ ነው። ከግብዳማ አንጻር ልዩነታቸው ሰፊ ይሁን እንጂ ቀሪ ግን ዘጠኝ ጨዋታዎች ምን አይነት መልኮችን ሊያስመለክቱ እንደሚችሉ አይታወቅም። ከዛ አንጻር ወልቭስ የራሱ የሆነ ራስ ምታት አለበት። እናም በዚህ መሀል ማቴዎስ ኩኛን ያጣል። አንድ ጨዋታን በተጨማሪነት እንዲቀጣ ተወስኗል። ከዛ ባሻገር የ50 ሺህ ፓውንድ ቅጣትም ተጨምሮበታል። በዚህ መሰረት እንግዲህ ወልቭስ ከኤቨርተን፣ ሳውዛምፕተን እና ዌስትሃም ጋር በሚያደርጋቸው ጨዋታዎች አይኖሩም። የአንድ ጨዋታ ቅጣት ሲጨምር ደግሞ ከኢፒስዊች ታውን ጋርም የሚያደርገው ጨዋታ ላይ የማቴዎስ ኩኛን ግልጋሎት አያገኝም። በሌሎች ክለቦች በጥብቅ እየተፈለገ የሚገኝ ተጫዋች ነው። ይሄ ተጫዋች ከ እንግሊዝ ፕሪምየር ሊግ አርሰናልን ጨምሮ ከሊቨርፑል ጋርም ጭምር ስሙ ሲያዝ ቆይቷል። ከዛ ባሻገር በላሊጋው ክለብ ባርሰሎናም እንደሚፈለግ የሚያመላክቱ መረጃዎች በስፋት እየወጡ ይገኛሉ። ሆኖም እንግዲህ ተጫዋቹ አሁን ባለው ሁኔታ ከ ሊጉ ጋ ቀሪ ጨዋታዎቹን አብዛኛውን በቅጣት የሚያሳልፍ ይሆናል። ቀጣይ ግን ማረፊያው ወዴት ይሆናል የሚለው በክረምት የዝውውር መስኮት የሚታይ ጉዳይ ነው የሚሆነው። ባርሰሎናን የተመለከተውን ዜና ነው በተከታይነት የምናነሳው። ባርሰሎና ወደ ካምፕኑ የመመለሻ ጊዜው ሊራዘም ግድ ሆኖበታል። በዚህ የውድድር አመት እንደማይመለስ ለደጋፊዎቹ ትናንትና አሳውቋል። በክረምት 2023 ላይ ነው ግዙፉን የካምፕኑ ስቴዲየም ስድስት የጀምረው ከባርሰሎና ጋር በጣም ትስስር ያለው ስቴዲየም ነው። ልዩ ምልክታችን ሲሉም ይጠሩታል። እናም በዚህ አመት መጨረሻ ላይ ወደ ካምፕኑ ጨዋታዎች ይመለሳሉ የሚል ግምት ነበራቸው። ነገር ግን የመመለሻ ጊዜው በጣም ከተጠበቀው ጊዜ እንደተራዘመ እየተገለጸ ይገኛል። የግንባታ ሂደቱ በተባለለት ጊዜ ማለቅ አልቻለም። በእርግጥ ከገንዘብ አቅም ጋርም በተገናኘ ባርሰሎና ስጋቶች አሉበት። ነገር ግን ከዛ ባሻገር የግንባታ ሂደቱ በራሱ ቶሎ ቶሎ አለመሄዱ ወይም አለመፍጠኑ እንደሆነ ክለቡ አስተባብሏል። ሌሎች ግን ከገንዘብ አቅሙ ጋር በተገናኘ በሚፈለገው መልኩ በፍጥነት ማጠናቀቅ ስላልቻለ ነው የሚሉ ሀሳቦች እንዲነሱበት ሆኗል። ክለቡ ግን ይሄንን እያስተባበለ ይገኛል። በጥቅምት ሀያ ሀያ አራት በውድድር አመቱ ሁለተኛ አጋማሽ ላይ ማለትም የካቲት ላይ እመለሳለሁ የሚል እቅድ ነበረው ባርሰሎና። አሁን ግን ያንን ማድረግ አልቻለም። ምንድን ነው የቀረው ነገር የሚለው ነገር የደጋፊዎቹ ጥያቄ ነበረ። ከተመለሰላቸው ምላሾች መካከል አንደኛው በስቴዲየሙ የአደጋ ጊዜ መውጫው አልተጠናቀቀም። የመጫወቻ ተርፉ ወይም ሳሩም በሚፈለገው ደረጃ አልደረሰም። ይሄ ደግሞ ባርሰሎና ሜዳውን አሁን ላይ እንዳይጠቀም ከሚያደርጉት ነገሮች መካከል አንደኛው ነው ተብሏል። ከስቴዲ ኦሎምፒክ አሁን በጊዜያዊነት እየተጠቀመው የሚገኘው ሜዳ ነው። ይሄ ሜዳ ደግሞ በኪራይ ወይም በጊዜያዊ ውል ነው ባርሰሎና እየተጠቀመበት የሚገኘው እንደ አዲስ ውል ማደስ ይኖርበታል። ለዚህ ውል የሚረዳም ተጨማሪ ገንዘብ ያወጣል። ይሄ ደግሞ ሌላ ለክለቡ ራስ ምታት ሆኗል የሚሉ ሀሳቦች እየተገለጹ ይገኛሉ የካምፕኑ ስድስት ግን እስከ ሰኔ ሀያ ሀያ ስድስት ሊሄድ እንደሚችል ተገልጿል። ባርሰሎና ወራቶች ነው የቀረው የሚል ሀሳብ ይገልጻል። በሌላ በኩል ግን እስከ ሰኔ ሀያ ሀያ ስድስት ድረስ ካምፕኑን ባርሰሎና ላይጠቀም ይችላል። ሌላ እንደ አማራጭ የመጣለት ሀሳብ ግን ምናልባት ክለቡን በዚህ መልኩ ወይም በከታቀደው እቅድ ውጭ በሆነ መልኩ ወጪ የሚያስወጣ ከሆነ ሌላኛው ሀሳቡን ወይም ሌላኛው እቅዱን ለማምጣት አስቧል። አሁን እየተጠቀመበት የሚገኘው ስታዲየም 55926 ተመልካቾችን ነው የሚይዘው። ካምፕኑ እድሳቱ ከተጠናቀቀ ደግሞ 105000 ተመልካች እንዲይዝ ታቅዷል። 900 ሚሊዮን ፓውንድ ያወጣል ተብሎ ይጠበቃል። ባርሰሎና ለዚህ እድሳት አሁን የሚገኝበት ስታዲየም ወይም ደግሞ የሚጠቀምበት ስታዲየም ላይ ደግሞ የላሊጋው ክለብ ደጋፊዎች የላሊጋውን ዋንጫ የምናነሳ ከሆነ ካምፕኑ ላይ ማክበር እንፈልጋለን፣ ወይም ድላችንን ማጣጣም የምንፈልገው የኛው ምልክት በሆነው ግዙፉ የካምፕኑ ስቴዲየም ነው የሚል ሀሳብ አላቸው። ከብዛትም አንጻር ይሄኛው ሌላ የባርሰሎና ራስ ምታት ሆኗል። ክለቡ ግን በፍጹም ከገንዘብ አቅም ጋም የተያያዘ አይደለም፣ ከኔ ጋር የተያያዘ አይደለም። ከሚገነባው አካል ጋር በተገናኘ ግንባታውን በሚጠበቀው ወይም በሚፈለገው መልኩ አለማጠናቀቁ ነው እንጂ ከኛ ጋር የተገናኘ ምንም አይነት ጉዳይ የለውም የሚል ምላሹን ሰጥቷል። ባርሰሎና በላሊጋው እንግዲህ ከ27 ጨዋታዎች 60 ነጥብ በመያዝ ቀዳሚ ነው። ሪያል ማድሪድ 28 ጨዋታዎችን አድርጎ በ60 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ባርሰሎና ከኦሳሱና ጋር የሚያደርገውን ተስተካካይ መርሃ ግብር ይጠባበቃል። ይሄ ጨዋታ እንግዲህ የባርሰሎና የሕክምና ቡድን አባል የሆኑት ሰው ህይወታቸው ማለፉን ተከትሎ ባለቀ ሰዓት ሽግግር የተደረገበት ጨዋታ ነው። እናም ይሄንን ጨዋታ የሚያሸንፍ ከሆነ በሶስት ነጥብ ልዩነት የላሊጋው መሪነቱን ለብቻው የሚቆጣጠር ይሆናል። በውድድር አመቱ መጨረሻ ደግሞ የላሊጋ ሀያ ስምንተኛ ዋንጫውን የሚያሳካ ከሆነ ይሄንን ድል ማክበር የሚፈልገው በካምፕ ኑ ስቴዲየም ነው የሚሉ ሀሳቦችን ደጋፊዎቹ በስፋት እየገለ እንደገለጹ ይገኛሉ። ቪንሸስ ጁኒየርን የተመለከተውን ዜና ነው የምናነሳው። ቪንሸስ ጁኒየር አሁን ከብራዚል ብሔራዊ ቡድን ጋር ነው የሚገኘው። ኮሎምቢያን ሁለት ለአንድ በረቱበት ጨዋታ ላይ ጎል አስቆጥሯል። የብራዚል ብሔራዊ ቡድን ባለሟንጫ ማጣሪያው በጥሩ ግስጋሴ ላይ አይገኝም፣ ወይም ውጤታማ መንገድ ላይ አይደለም። ያ በርከት ያለ ትችት እንዲሰነዘርበት አድርጓል። ይህንን ሀሳብ ግን ቪንሸስ ጁኒየር አይቀበለውም፣ ወይም አይስማማበትም። የዶሪቫል ቡድን የተሻለ ከሌሎችም በአንጻራዊነት ጥሩ የሚባል ቡድን እንደሆነ እምነቱን ተናግሯል። በቀጣይ ከአርጀንቲና ጋር ጨዋታ አላቸው። የደቡብ አሜሪካ ሀገራት የማጣሪያ መርሃ ግብር ምድብ ላይ አርጀንቲና ይህንን ምድብ በበላይነት እየመራች ትገኛለች እና ብራዚል ደግሞ በማይጠበቀው ወይም ብራዚል ከሚለው ስያሜዋ ከማይጠበቀው ደረጃ ላይ ነው የምትገኘው የሚል ሀሳብ ይሰጣል። ይሄ ቪንሸስ ጁኒየርን የሚያስማማው አልሆነም። በተቻለ መጠን አሰልጣኙ ጥሩ የሚባለውን ስራ ሁሉ እየሰራ ይገኛል ለምን ያንን ዋጋ መቁጠር እንደማይቻል ግን አልገባኝም፣ ሲል ቅሬታውን ገልጿል። እኛ ትልልቅ ክለብ ላይ የምንጫወት ተጫዋቾች ነን። ውጤት ማጣት ምን ማለት እንደሆነ ይገባናል። ለብሔራዊ ቡድን ሲሆን ደግሞ የበለጠ ስሜቱ ጎጂ ነው ይላል ቪንሸንስ ጁኒየር ስለ ብራዚል ብሔራዊ ቡድን በሰጠው አስተያየት። ከብራዚል ብሔራዊ ቡድን ባሻገር ግን ስለ ላሊጋ ፉክክሩን አስተያየቱን ሰጥቷል። የላሊጋውን ዋንጫ የማንሳት እድላቸው ምን እንደሚመስልና እንዴት በሱ እየ እንደሆነም ጭምር የተናገረው ቪንሽስ ጁኒየር አሁንም እድሉ አለ። ገና ነው፣ ፉክክሩ አልተጠናቀቀም ሲል ተናግሯል። በስፔን ያለው ሁኔታ ግን አሁንም ቢሆን ከዘረኝነቱ ጋር በተገናኘ እንዳልቀረ ወይም እንዳልቀነሰም ጭምር እምነቱን ይገልጻል። ለዚህ አንተ መነሻ አይደለህም ወይ የሚል ጥያቄ ይነሳበታል። ቪንሽስ ጁኒየር በፍጹም እኔ ምንም ከመጫወት ውጪ ይሄ ነው የምለው የማደርገው ነገር የለም ብሏል። ባለፈው አትሌቲኮ ማድሪድን በቻምፒየንስ ሊጉ አሸንፈው አልፈዋል። ጨዋታ ላይ ሜዳው ላይ ነጩን የሪያል ማድሪድ ማሊያ አስቀምጦ ነው የወጣው። ይሄኛው ብሽሽቅ ደግሞ የአትሌቲኮ ማድሪድ ደጋፊዎች እንዳዲስ እንዲነሱ ከዚህ በፊት ከነበራቸው ተቃውሞና ቅሬታ ከፍ ባለመልኩ እንዲዘጋጁ እያደረገ ስለመሆኑ ከስፔን የሚወጡ መረጃዎች እየገለጹ ይገኛሉ። በላሊጋው ከዚህ በኋላ ቪኒሺየስ ጁኒየር በሚያደርጋቸው ጨዋታዎች ላይ የሚገኙ የአትሌቲኮ ደጋፊዎች እሱን ከመተንኮስ ወይም ከማብሸቅ ወደኋላ ሊሉ አይችሉም የሚሉ ሀሳቦች እንዲሰጡ አድርጓል። በዚህ ዙሪያ ላይ ቪኒሲየስ ጁኒየር በሰዓቱ እነሱም የተለያዩ ነገሮችን ሲናገሩኝ ነበረ፣ በጣም ሞራልን ክብርን የሚነካ ነገር ሲያደርጉ ነበረ። ከዛ ባለፈ ግን ከአትሌቲኮ ማድሪድ ጋር የሚደረጉ ጨዋታዎች የደርቢነት ስሜት አላቸው። እኔ ከመምጣቴም በፊት የነበሩ ናቸው። እኔ በመምጣቴ ብቻ ወይም እኔ እዚህ ክለብ ላይ የፈጠርኳቸው ተደርገው መወሰዳቸው ልክ አይደለም። ይሄም በብቸኝነት ወይም ለየት ባለ መልኩ እኔ ላይ ነገሮች እንዲነጣጠሩ ያደርጋል የሚል አስተያየቱን ሰጥቷል። ከአትሌቲኮ ማድሪድ ደጋፊዎች ጋር በልዩ ሁኔታ የሚበሻሸቅበት ወይም እነሱን መጠላበት ምንም አይነት ምክንያት የለኝም፣ ነገር ግን እግር ኳስ ላይ እንዲህ ያሉ የደርቢነት ወይም የተቀናቃኝነት ስሜቶች አሉ፣ እነዛን ስሜቶች ግን ልንክዳቸው አንችልም ሲል ሀሳቡን አጋርቶ ተጠናክሯል። ከዘረኝነት ጋር በተገናኘ ግን ከፊፋ ጋር በመሆን እንቅስቃሴዎችን እንደሚያደርግና በዛ ላይ በጣም ጠንከር ጠንከር ያሉ እቅዶች እንዳሉትም ጭምር እየገለጸ ይገኛል። አንቶኒ ሩዲገርን የተመለከተውን ዜና ነው የምናነሳው። ሪያል ማድሪድን የመልቀቅ ሀሳብ የለኝም ብለዋል አንቶኒ ሩዲገር። በሪያል ማድሪድ እስከ 26 የሚያቆየ ውል ስምምነት አለው። ነገር ግን እስካሁን ውሉን ማራዘሚያ ጥያቄ ከነጮቹ አልቀረበለትም። የ32 ዓመቱ ተጫዋች በሳውድ አረቢያ ክለቦች ይፈለጋል። ክለቡ ግን እስካሁን ከሱ ጋር በተገናኘ ያለው ነገር ባይኖርም የመሀል ተከላካዮችን ለማስፈረም ግን ጥረት እያደረገ ይገኛል። ከነዚህ ተጫዋቾች መካከል የአርሰናሉ ተጫዋች ዊሊያም ሳሊባም ከአርሰናል ጋር ከሪያል ማድሪድ ጋር ስሙ የሚነሳ ተጫዋች ነው። የበርንማውዙ ዲን ሂውዘንም በተመሳሳይ ስሙ ይነሳል። ይሄ ደግሞ አንቶኒ ሩዲገር ከሪያል ማድሪድ የመለያየቱ ነገር እርግጥ እንደሆነ ወይም እንደተቃረበ የሚያመላክት ነው የሚሉ ዘገባዎች እንዲወጡ ሆኗል።